ምረኝ ሽቶ ነው እንጂ ያመጣኝ ልብ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት አለ። ዛሬ እንግዲህ የመጣውበት ቪዲዮ ውድ ቤተሰቦቼ በጣም የሚገርምና ዘና የሚያደርግ ነው እላችኋለሁ ሻአላ ሲ አብራችሁ ቆዩ። ሰላም አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ አላችሁ ወይ? ውድ ቤተሰቦቼ በእያላችሁበት የዓለም ዳርቻ አላህ ሰላም ስነት አይለያችሁ። እላችኋለሁእና ቤተሰብ ዛሬ ዘና ያደረገኝም ቪዲዮ ለእናንተም ላካፍላችሁ ብዬ ነው የመጣሁት። እንግዲህ ትናንትና እንዳያችሁት አብርሽ ያው ለየት ያለ ነገር ነው ያሳየን። እንግዲህ ብዙዎቻችን የምንፈልገው ነገር ነው ይሄ ነገር ማለት ነው፣ እና ያው የሚጠበቅ ነው እንደዚህ አይነት ነገር እና ግን ሰው የሚለው ሌላ እዚህ ጋር ያለው ነገር ደግሞ ሌላ ነው የሆነብኝ እኔ ማለት ነው። እና ሩታና አብርሽ ሊለያዩ ነው፣ ሩታና አብርሽ እንደዚህ ሊሆኑ ነው እየተባለ በየሚዲያው በየእንትኑ ይወራል። ተጣልተዋል፣ ምናምን ምናምን፣ በቃ በጣም ብዙ ነገር እና እነዚህ ልጆች ትንሽ ጊዜ ብንሰጣቸው ማለት ነው፣ ብቻቸውን ብንተዋቸው በአንድ ቀን ታርቀው ነበረ የምናያቸው ማለት ነው። በአንድ ቀን ምክንያቱም፣ ሁለቱም ጋር ፍቅር አለ፣ ሁለቱም ይዋደዳሉ። እና እኔ የሆነ ጊዜ የገጠመኝን ነገር ልንገራችሁና፣ ባልና ሚስት ናቸው ተጣልተው ሊለያዩ ነው። ከዛ ሽማግሌ ሊጠራ በመሀከል የሆነ ሰው ነበር እና ሽማግሌ ልጥራ ብሎ ሄደ። ከዛን እነዛ ባልና ሚስቶቹን ደግሞ እኛ ቤት ሽማግሌዎች ነበሩና ጠሯቸው። ጠርተዋቸው በምን የመጣ ነው የምትለያዩት? ችግራችሁ ምንድን ነው? እንዴት ነው ብለው ሲጠየቁ እኛ ምንም ችግር የለብንም። እሱም ሲጠየቅ እኔ ምንም ችግር የለብኝም ለሰው ብዬ ነው ይላል ማለት ነው። እሷም ስትጠየቅ ለሰው ብዬ እንጂ እኔ ምንም ችግር ከሱ ላይ የለብኝም ይላሉ እና እና አሁን ለሰው ብላችሁ ነው የምትለያዩት? አዎ። ለሰው ብላችሁ ነው ለመለያየት የወሰናችሁት? አዎ። ምንም አይነት ችግር እናንተ አልተጣል የሆነ ጥል በውስጣችሁ የለም? ትወዳታለህ? አዎ። ትወጂዋለሽ? አዎ። እና ተደምኖናችሁ ነው ለመለያየት የወሰናችሁት። በቃ ሰዎች መቀመጥ ከለከሉን እንዲህ እንዲህ እንዲህ እያሉ ያወሩብናል። ስለዚህ ለእነሱ ስንል እንለያይ አሉ ማለት ነው። እና እነዛን ሰዎች ሰውየው ያኛው ሰውዬ ሌላ ሽማግሌ ሰማንያውን እንትን ያለላቸውን ሰው ሊጠራ ሄደ። እስከሚመለሱ ግን እነዛ ባለትዳሮች ታርቀው ነው ያ ያ ሰውዬ ሄዶ እስከሚመለስ ታርቀው ነው የጠበቁት ማለት ነው። ታርቀው ቤታቸው ገብተው ነው የጠበቁት። እሱ ግን ሲመጣ በጣም ነበር የተናደደው ማለት ነው። ለምን እንዴት ታረቁ፣ ሰው እንዴት እንዲህ ይላል? እና እንዴት ታረቁ እያለ በጣም ሲበሽቅ ነበር ያየ ነው። እና እንደዛ አይነት ነገር አለ። የሰው ልጅ ትዳር ማለት ከባድ ነገር ነው። ሁሌም እንደምለው በመሀከል ደግሞ ሰው ከገባበት ትዳሩ ትዳር አይሆንም ማለት ነው። እዛም ጋልህ ይኖራል፣ እዚህም ጋልህ ይኖራል። እሱ እንዲማካለ ይሁን እሷ እንዲማካለች ይሁን በቃ ይፍረስ ይሄ ትዳር እየተባለ በጣም ብዙ እንትኖች ይኖራሉ፣ ግፊቶች እና ምን ልላችሁ ፈልጌ ነው። ቤተሰብ ከመሃላቸው ያሉት ነገሮች ቢወጡላቸው፣ ወዳጅ መስሎ ጠላት፣ ጓደኛ መስሎ ትዳሩን ትዳራቸውን እንዲቆም የማይፈልግ በጣም ብዙ ሰው ስለሚኖር ከመሃላቸው እንደዚህ አይነት ሰው ቢወጣ የሚጠበቅ ነገር ነው። ሌላችሁ ፈልጌ ነው። ምክንያቱም እነሱ ብቻቸውን ቢሆኑ ችግራቸውን ፈተው በማግስቱ ታርቀናል ብለው እንደሚነግሩን በእርግጠኝነት ነው የምነግራችሁ፣ ማለት ነው እና ምንም ሆነ ምንም የልጁ አባት ነው፣ ምንም ሆነች ምንም የልጁ እናት ነች፣ ማለት ነው። ስለዚህ ትዳራቸውን እንዲጠብቁ ከመሃላቸው ያላችሁ ሰዎች ብትወጡ፣ እነሱ ታርቀው እንደሚያሳዩን በእርግጠኝነት ነው የምነግራችሁ ማለት ነው። ይሄን ነገር ለማስተካከል ሞክሩ። ላለው ይቅርታ